አዎ ታዲያ ይህን መረ ማን ነው የሚጠላው፣ ማን ነውስ በስመሽ ነግዶ የሚበላው? ማን ነው ይጣራልን የስመሽ ነጋዴ፣ ማን ነው ያለ ቦታሽ የጠራሽ ወንበዴ? ሙሉ የሆነ ህግ ክፍተት አለው እንዴ? አንቺ እኮ ሙሉ ነሽ እንከን የለብሽም፣ ሕሊና ቢስ እንጂ በክፉ አይጠራሽም። ገብቶ የዳሰሰሽ መችም አይጠላሽም፣ ወንጀሌ በስቶ እንጂ አንቺን አረሳው እኔ ከጥመት ጋር መሃል አልገባው ግን ድክመቴ የበዝቶ ለክብር ሻፍሬ ስመሽን ለመጥራት አልቻልኩም ደፍሬ እንጅማ ካቋሜ ወርጄ አልዘቀጥኩም። ዛሬም በቃሌ ነኝ ዓላማ አልቀየርኩም። በአላህ የሆንብኝ አልተንሸራተትኩም። ሰለፍያ ዝም ያልኩት አይደለም ፈጽሞ፣ አንቺን ትቼ ዝም ያልኩት አይደለም ውለታ ረስቼ፣ ዝም ስል አይደለም ሌላ ተስማምቼ አፍሬ ነው እንጂ ወንጀሌን ፈርቼ። እስከ ሕቅታ ያዝ የምልሻለሁ፣ ስምሽን እየጠራሁ ሐሴት አረጋለሁ። ወንጀለኛም ብሆን ልጅሽ ነኝ ያውቃለሁ። ሰለፍያ ወላሂ በሕግሽ አልደራደርም፣ ሁሌም በአላህ ፈቃድ አቋም አልቀይርም። ኢስላምን ለሚዘልፍ ተውሂድ ለሚጎዳ ግን ደግሞ ለጠላት አልሆንም አጀንዳ። ጥቅምና ጉዳቱን አነጻጽራለሁ፣ መቼም ምን እንደምል ግራቀኛ ያለሁ ልቤ ላይ አንቺ ፍቅር ያውቅም ለግሞ መቼ ምን እንደምላውቃለሁ ደግሞ እንደግሞ ለፊትና ሰዎች ስል አልጥልም ኮፍያ። የደም ፊርማችን ነሽ ደእዋ ሰለፍያ። በኑረዲን በንረዲን ብኑ አልአረብ ወሰላሙ አለይኩም ወራህመቱላህ።